አብሪሽን ይመስላል ምናምን በቃላ ገና ስምንት ቀን ያልሞላን ልጅ ገና ከመውጣቱ በሱ ላይ የተለያየ አይዲያ ማንጣት፣ በሱ ላይ የተለያየ ነገር ማለት እንደዚህ ነው እንደዚህ ነው ማለት ተገቢ ነው ብዬ አላስብም። እንዴ ራሴ አስከፍቶኛል። ምክንያቱም ልጃቸው ቢያንስ ሁለት ወር ሶስት ወር እስከሚሞላው ድረስ ዝም ብለው በሌላ አይዲያ ቢሰሩ አሪፍ ነበረ። ገና ከመውጣቱ እንደዚህ ነው እንደዚህ ነው ልጅ ያንተ አይደለም እንደዚህ ነው ወረቀት ምናምን በጣም የሚደብር የሚያስጠላ ነገር ለአፍ ለራሱ የሚዘገነን ነገር ነው። እውነት ለመናገር እኮ ማለት ነው። አሁን የሕፃን ልጅ እኮ ሲያድግ ይሄን ቪዲዮ ይሰማል። ቪዲዮውን ፕራይቬት ታደርጉት እንደሆነ እንጂ አላቅም። ገና ከመውጣቱ ይሄ ልጅ ያንተ አይደለም ይንትን የሚል ክርክር ማንጣታችሁ ተገቢ አይደለም እና ያ ልጅ ያንን ቪዲዮ ሲያይ ምን እንደሚሰማው ማሰብ አለባችሁ። ገና ደግሞ ቢያንስ እንኳን እሺ፣ ስሩ፣ ችግር የለውም ምክንያቱም የታዋቂ ልጅ ያው ታዋቂ ስለሆነ መፈትፈቷ አይቀርም። እንኳን እናንተኛም ልንፈተፈትበት እንችላለን። ነገር ግን ቢያንስ ሁለት ወር ሶስት ወር እስከሚሞላው ድረስ ህፃኑ ትንሽ ትንሽ ቆየት ብታደርጉት ስለ ህፃኑ ማውራት ስለ ልጁ ማውራት ትንሽ ብትታገዙ አሪፍ ነው ብዬ አስባለሁኝ። ሌላው ደግሞ እንግዲህ ሄርሜላ ምን አደረገች መሰላችሁ? ዝጥ ዝጥ እኔ ፓምፐርስ ነጅለት የመጣሁት ምንድነው አጥሚት ምናምን አላመጣሁም። አጥሚት ብታመጣልሽ ለራሱ እንዳጠጭሩት ነው ትዬ ማለት ነው፣ እንዳጠጭ ምክንያቱም ይቺ ልጅ ማለት ነው ይቺ ልጅ እርጉዝ እያለች ለራሱ ስታስከፋች ነበረ። በእሷ ምክንያት ስንት ጊዜ ተከፍተሻል? ስንት ጊዜ ተሰብረሻል? በምታደርጋቸው ነገሮች አቁሚ፣ ይሄ ነገር ጥሩ አይደለም። ከዚህ ቦታ አቁሚ፣ ከባሌ ላይ ውረጅ፣ ከህይወታችን ውጭ ብለሻል። ለራሱ ከህይወታችሁ አልወጣ ብላ በዛ በዚህ ስትጠማዘዝ ስንት ጊዜ ያስከፍታሻል። ስለዚህ እንደዚህ ያለችን ልጅ ሙቅም ሆነ አጥሚትም ሆነ ገንፎ ብታመጣልሽ እንዳትበይ እንዳትጠጪ። ምክንያቱም ሌላ ነገር ልታደርግብሽ ትችላለ። ውዴ ለልጅሽ መኖር አለብሽ። ልጅሽን ጠንክረሽ ማሳደግ አለብሽ። አብሪሽ ካልፈለገ ይሂድ ካልፈለገ ይቀመጥ፣ ችግር የለውም። ነገር ግን አንቺ አሁን ለልጅሽ መኖር አለብሽ። ስለዚህ ወዳጅና ጥላትሽን መለየት አለብሽ። ምንም ነገር ቢያመጡልሽ፣ ማለት ጥላትሽ በፊት በፊት ማለት ነው፣ ሲጎዱሽ የነበሩ ሰዎች፣ በፊት ሲያስለቅሱሽ የነበሩ ሰዎች፣ በፊት ሲሰብሩሽ የነበሩ ሰዎች፣ ዛሬ ላይ ስለወለድሽ ሙቂቱን ገንፎይቱን ምናምን እያሉ። ልብስ ምናምን ያምጡለት፣ ለልጅሽ ልብስ ምናምን ዳይፐር ምናምን። አዎ ዳይፐር ውድ ነው ውድ ነው ውድ ያምጡለት፣ ችግር የለውም ማለት ነው። ግን ይሄ ምግብ ነገር እንዳትቀምሽላቸው፣ እንዳትቀምሽላቸው በራስሽ በዘመድሽ በወዳጅሽ የተሰራ ነገር። ግን ሩታ የት ነው የወለደችው? ሐኪም ቤት ናት እንዲያሁንም ወይስ ወደ ቤት ሄዳለች? ማለት ወደ ቤት ከደች እናቷን አላየውም ብዬ ነው እናታቸውን አላየውም ብዬ ነው ማለት ነው። እና ብቻ ያማለ ያማለ ውዴ ያስከፋሽን እስከ ዛሬ ሲበድሽ የነበረን ሰው ሙሉ ለሙሉ አትመኝና እንኳንም አላመጣሽው። ሄር ሄርሜላ ዙጡ ዙጡ ማለት ነው። እና ደግሞ አብርሽን ይመስላል እንትናን እውነት ለመናገር እውነት ለመናገር ገና ምን ቀር ያልሞላው ልጅ መልኩ ማንን ማን እንደ የህፃኖች መልክ፣ ግን ልጅ አይታችሁ ታውቃላችሁ? ህጻን ገና የተወለደ መልካቸው በጣም ነው የሚቀያየረው በጣም እንኳን አይደለም። በስምንት ቀን ሌላ ነው። በስምንት ቀን ሌላ ነው። በስምንት ቀን በቃ መልካቸው ትንሽ የተወሰነ ቢያንስ አመት ይሁን አምስት ወር ይሁን እንደዛ ስምንት ወር ይሁን እስከሚሞላቸው ድረስ መልካቸው ማለት ነው አንድዴ አባትዮን አንዴ የናቱን አንዴ ያባቱን እናት አንዴ እናቷን እናት ምናምን አያቱን እህቱን ወንድሙን የሆነ በቃ ቀንጫፍ ቀንጫፍ ቀንጫፍ ቀንጫፍ ቀንጫፍ ቀንጫፍ እያደረጉ ነው የሚያሳዩት እስከ የሆነ ሰዓት ድረስ ማለት ነው። ግን የሆነ ሰዓት የሆነ የራሳቸውን ቀጥጣ መልክ ወይ እህቱን ይዛ ወይ አባቱን ይዛ ወይ የናቱን ይዛ ወይ አያቱን እንደዛ የሆነ መልክ የራሱን መልክ ይይዛል ግን እስከ ሆነ ወራት ድረስ እስከ ስምንት ቀን እስከ ስምንት ወር ይሁን እስከ አመት ይሁን ብቻ እስከ አምስት ወር ይሁን እስከ ሁለት ወር ብቻ አላቅም። እስከ ሆነ ወራት ድረስ ግን መልካቸውን መለየት አትችሉም። እውነቴ ነው የምላቸው እ ህፃን ልጅ አይታችሁ ከሆነ መልካቸውን መለየት አትችሉም። ዛሬ ላይ እገሌን ይመስላል ብላችሁ እገሌን ነው የሚመስለው ብላችሁ ስታበቁት ነገ ደግሞ ቅይስ ብሎ መሰለን። ዛሬ ለምሳሌ ዛሬ ማለት ነው አባቱን ከሆነ የሚመስለው ወይም ከስምንት ቀን በኋላ ወይ ከአስራ አምስት ቀን በኋላ የእናቱን መልክ ሊይዝ ይችላል ማለት ነውና አሁን ላይ እንደዚህ ነው የሚመስለው፣ እንደዚህ ነው የሚመስለው። በቃ ስለሱ መፈትፈትም ሆነ እንዲሁም ደግሞ እሱን እገሌ ነው የሚመ እርግጠኛ ሆናችሁ እንደዚህ ነው እንደዚህ ነው ብላችሁ ስለሱ መቀባጠሩ ምናምን ጥሩ አይደለም ብዬ ነው እማ፣ እንደኔ ሀሳብ ማለት ነው። ምክንያቱም ሕፃን ነው፣ ገና ነው፣ ገና እኮ ነው የእውነት ገና። በሶስት ቀን እንደዚህ ልጅ አንተ አይደለም ምን ኧረ አይባልም። እውነት ነው እንደው አይባልም። አሁን ላይ ምንድን ነው ማመስገና ያለባችሁ ስለ ሁሉም፣ ስለ ጥሩም፣ ስለ መጥፎም ነገር ማመስገና ያለባችሁ። ዶላርማ ያሳብዳል ለካ፣ ጋይስ እውነት፣ እውነት ያሳብዳል። እኔ ተቀራ ላይ በነሩት እና በአብሬሽ ለራሱ ለምንም ገና ገና ስምን ቀን ባልሞላ ልጃቸው አይዳ እንደዚህ ምንም ጥሩነታቸው ሊሆን ይችላል። ምክንያቱም ሰው እንዲያድግ ሰው እንዲለወጥ ሰው እንዲሰራ ከመፈለጋቸው የተነሳ ነው የሰውን ልጅ ለውጥ ከማየታቸው የተነሳ ወይም ከመፈለጋቸው የተነሳ የሰውን ደስታ ሰው ሰርቶ በቃ በእነሱ ምክንያት በተለይ ደግሞ ሰርቶ ውጤታማ ሆኖ ማየታቸው ሊያስደስታቸው ሊችል ሊሆን ይችላል። ነገር ግን ቢያንስ እንኳን ስምን ቀን ቢያንስ ኧረ ሁለት ወር የምን ስምንት ቀን ነው የእውነት ሁለት ወር ወር እስከሚሞላው ድረስ ዝም ብሎ ከዛም በኋላ እንደፈለጉ ቢሰሩበት ማለት ነው። ምክንያቱም የታዋቂ ልጅ እንደነገርኳችሁ ያው ታዋቂ ነው ማለት ነው። እናም እውነት እኔ ቅራስ ብሎኛል እንደዚህ ማድረጋቸው ማለት ነው። ግን ደግሞ ለእነሱ ከተመቻቸው ምንም ማድረግ አይቻልም። ባለቤት ከተመቸው ዳር ያለው ሰው ምንም ማድረግ አይቻልም ማለት ነው። ግን እኔ እንደኔ ሀሳብ አሁን ላይ ስለ ልጁ ምንም አይነት ነገር ባያወሩ ጥሩ ነው፣ ባያወሩ ጥሩ ነው። በሰላም መውለዷን በሰላም መገላገሏ እሱን እሱን ነገር አስበው እንትን ቢሉ ምስጋና ነው እንጂ ማቅረብ ያለባቸው ማለት ሰውም ላደረገላቸው ነገር እንደገናም ደግሞ ፈጣሪም ሆነ አላህ ላደረጋላቸው ነገር ማመስገን ነው እንጂ ያለባቸው። አሁን ላይ እዚህ ጋር እንደዚህ ነው እንደዚህ ነው እንደዚህ ነው ማለት ከገቢ ነው ብዬ፣ ወይም ደሞ ስለ ልጁ እንደዚህ ይህን ያክል ገብቶ መፈትፈቱ ጥሩ አይደለም። ወይም ደግሞ ይህን ይመስላል እንደዚህ ነው አፍንጫው፣ እሱን ነው የሚመስለው አፉ፣ እሱን ነው የሚመስለው ሊባልኮ ይችላል። ኖርማል ነገር ነው። የሆነ ልጅ ሲወለድ አይተን ከሁኔታው ከመልኩ አይተን እገሌ ነው የሚመስለው ምናምን ብለን ልናወራ እንችላለን፣ ግን እዚህ ሚዲያ ላይ ወተን እንደዚህ ነው የሚመስለው፣ እንደዚህ ነው ከንፈሩ፣ እንደዚህ ነው ጥርሱ እንደዚህ ነው ምናምን ማለቱ ተገቢ አይደለም እንጂ እኮ ኖርማል ነገር ነው። ሰው ሲወለድ ሁላችንም እንደዚህ እገሌ ነው የሚመስለው፣ እገሌ ነው የሚመስለው የሚል ሀሳብ እንሰጣለን፣ ግን ይሄ ልጅ ገና ነው። ማንንም ምሳሌ ለማን እንደራሱ አያስታውቅም። እንግዲህ ልጅ ሕፃን ልጅ አይታችሁ የምታውቁ ልጆች ወልዳችሁ የምታውቁ ልጆች የልጃችሁን እንትን የልጅ ምን ባህሪ አይጠፋችሁም። መልካቸው እኔ እንጃ እስከ ስንት ወር እንደሆነ በጭራሽ አያስታውቅም። በጣም ነው የሚቀያየረው። ካደጉ በኋላ ደግሞ ባህሪያቸው በጣም ነው የሚቀያየረው ይባላል። ይባላልም ሲሆን ሳይሆን፣ እኔ ያየሁት ነገር ነው። ካደጉ ባህሪያቸው ጥሩ አንዴ ሁለት አመት ወይም አመት ከምናምን ከሆናቸው ሳምንት ጥሩ ይሆናሉ፣ ሳምንት ጥሩ አይሆኑም። ሳምንት አሪፍ ምግብ ማለት ምግብ ስትሰጧቸው በደንብ ይበላሉ፣ ሳምንት ደግሞ ምግብ አይበሉም ይተዋሉ። ምናምን ባህሪያቸው ይቀየራል፣ እያደጉ እንትን እያሉ አመት ከሁለት አመት እያደጉ ሲሄዱ ማለት ነው። ከጻን እያሉ ደግሞ መልካቸው እየተቀያየረ እየተቀያየረ የሆነ ሰዓት ነው የራሳቸውን መልክ ይዘው ቁጭ የሚሉት እና ዝሮ ዝሮ እኔ ያው ማለት የምፈልገው ነገር ቢያንስ ስለ ልጁ ባትፈተፍቱ ስለልጁ ስለ ባታወሩ ማለት አይዲያ መቼም አታጡም እናንተ ማለት ነው ስለዚህ አይዲያ ጠፍቶ አይደለም ግን እንደዚህ መቸኮል በቃ እኛ እኛ ያወራነው ወሬ እኮ እኛ ያልነው ወሬ አሁን አንዳንድ ሰዎች በፊት ልጁ የእንትና ነው የእንትና ነው እያሉ ሲሉ አልነበር ያንን እኮ ሰው ሳይቀርመኝ እንትልበል የማለት ነው እኔ ገብቶኛል ማለት የእንትና ነው የእንትና ነው ሲባል፣ አይደል በቃ በዛ ላይ አይዲያ መስራት ስለፈለጉ ነው። በዛ ላይ እንትን ማለት ስለፈለጉ ነው። ነገር ግን ቢያንስ ብትቆዩ ምን ችግር አለው? የት ይሄዳል? ዩቱብ ጤና ከሆናችሁ መስራት ትችላላችሁ። ዩቱብ እኮ እንደዚህ አቁመው አቁም ወይም ደግሞ አልፈልግህም ብሎ የሚያቆመን ስራ አይደለም። መስራት ከፈለግ ማንኛውም ሰው ጠንክሮ መስራት ከፈለገ እንደዚህ ሚ ማለት አሁን ለምሳሌ እኔ ምዳም አሁን አልፈልግሽም ካለችኝ መጥቼ እሄዳለሁ አይደለ እንደዚህ አይነት ስራ አይደለም ምክንያቱም ቋሚ ስራ ነው አልፈልግህም ጣንክራችሁ ከሰራችሁ ቋሚ ስራ ነው የቱም ማለት ነውና ስለዚህ የት ሄድኳችሁ እንደዚህ የምትቸኩሉት ማለት ነው የምትሸኩሉት የት ሄድባችኋል? ብላችሁ አስባችሁ ነው። እኔ በጣም ገርሞኛል። ለማንኛውም የራሴን ሀሳብ ነው የሰጠሁት። ውድ ሀገሬ ልጆች እስከ ቪዲዮ የመጨረሻ የተከታተላችሁን እጅግ ከልባ አመሰግናለሁኝ። እኔ የራሴን ሀሳብ ነው የሰጠሁት። የየሰው ሀሳብ የተለያየ ነው እና በያላችሁበት ሰላማችሁ ብዙ ትርፍ በልኝ። ቪዲዮ ላይክ ማድረጋችሁን አትርሱ። ለቤት አዲስ ከሆናችሁ ሳብስክራይብ አድርጉ። ባይ